በስማአብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን ይትባረክ እግዚአብሔር አቡሁ ለእግዚእነ ኢየሱስ ክርስቶስ ዘወለደነ በብዛ ምሕረቱ ለተስፋ እንተ ባቲን አሃዩ መንግስተ ሰማያትን በምንወርስበት ገንዘብ ከውሃና ከመንፈስ ቅዱስ የወለደን የጌታችን የመድኃኒታችን የኢየሱስ ክርስቶስ የባህሪ አባት እግዚአብሔር ስሙ ይክበር ይመስገን። ሁላችሁም በያላችሁበት ቦታ የጊዜ አቆጣጠር እንደምን አደራችሁ፣ ዋላችሁ፣ አመሻችሁ ማለት እፈልጋለሁ። አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ወላዲታ አምላክ በአማላጅነቷ ዓይነ ልቡናችንን ታብራልን ዓይነ ህሊናችንን ትግለጥልን። በዚህ በአረጋዊ መንፈሳዊ በመጻሕፍተ መነኮሳት ቅዱሱ መጽሐፉን ወይም ድርሳኑን ሲጀምር ኦ እግዚእየ ኢየሱስ ክርስቶስ ክስት አእይንተ አልባቢ አልባቢነ ወአብርህ አእይንተ ህሊናነ ከመን ለቡ ምስጢረ መጻሕፍቲ ከቅዱሳት አቤቱ የሕያው እግዚአብሔር ልጅ ጌታዬ ኢየሱስ ክርስቶስ ሆይ በቅዱሳት መጻሕፍት ያሉ ምስጢራትን እናውቅ እንረዳ ዘንድ አይነ ልቡናችንን አብራልን፣ አይነ ህሊናችንን ግለጥልን በሚል ጸሎት ነው የሚጀምረውና እኛም ስለ እርሱ ጌትነት የሚናገሩ የቅዱሳት መጻሕፍትን ምስጢር እናውቅ እንረዳ ዘንድ አይነ ልቡናችንን ያብራልን፣ አይነ ህሊናችንን ይግለጥልን። ከእኔ ጋራ ባለፈው አመት ዘመነ ጥር ላይ በድንግዝግዙም ቢሆን ባልተመቻቸ የኢንተርኔት አክሰስ ውስጥ ሆኜ ኤጲፋኒያ በሚል ርዕስ የተወሰነ ነገር ለማለት ሞክሬ ነበረ። እንግዲህ ኤጲፋኒያ ብለን ስንል ኤጲፋኒያ ቃሉ የግሪክ ነው፣ መገለጥ ማለት ነው። ግዕዙም ቢሆን ይህንን ኤጲፋኒያን ከግሪክኛ ነው የተዋሰው። ቲዮፋን ወይም ኤጲፋኒያ የሚሉ ቃላቶች አቻ ትርጉም ያላቸው ናቸው። መለኮታዊ መገለጥ ማለት ናቸው። እንግዲህ ሃይማኖት ብለን ስንል ከእግዚአብሔር የተገለጠ እውነት ነው። የሃይማኖት መገኛው ምንጩ እግዚአብሔር ነው። ይህ እግዚአብሔር ደግሞ ራሱን ለፈጠረው ፍጥረት የገለጠበት መንገድ አለ። ያ የገለጠው የገለጠበት መንገድ ራሱ ሃይማኖት ይባላል። እግዚአብሔር ራሱ ደግሞ ሃይማኖት ተብሎ ይጠራል። እና ስለዚህ ሃይማኖት እግዚአብሔር ራሱን የገለጠበት መንገድ ነው። እኒህ መገለጦች ያኔ ስናገር የምታስታውሱ ከሆነ በዋናነት ሁለት አይነት መገለጦች እንዳሉ ኩላዊ የሚባል መገለጥ እና ልዩ የሚባል መገለጥ እንዳለ በሁለት ከፍለን ለማየት ሞክረን ነበረ። ኩላዊ መገለጥ የሚባለው እግዚአብሔር ለፈጠረው ፍጥረት ሀጥ፣ ጻድቅ፣ አማኒ፣ መናፍቅ፣ ታላቅ፣ ታናሽ ሳይል ራሱን ለዓለም ያስተዋወቀበት የመገለጥ መንገድ ኩላዊ ይባላል። ጾታን ማንነትን ምክንያት ሳያደርግ ለፈጠረው ፍጥረት ሁሉ የገለጠው መገለጥ ማለት። ለምሳሌ በዋናነት እንግዲህ ሃይማኖት ያላቸው የምንላቸው ወይም ደግሞ በሃይማኖት ሆነው ስሙን የሚቀድሱና ክብሩን የሚወርሱ ሰውና መላእክት ናቸው። ግዕዛን ያላቸው ወይም ራሽናል የሚባሉ ፍጥረታት እነዚህ ናቸው። ለእነዚህ እግዚአብሔር ኩላዊ በሆነ መንገድ ራሱን ገልጧል። ያ ማለት ኩላዊ መገለጥ ስንል ለሁሉም እግዚአብሔር ራሱን የገለጠበት መንገድ ነው። ለሁሉም ሰው ለሁሉም፣ ለምሳሌ በስነ ፍጥረት በኩል ስነ ፍጥረት ማለት የመጀመሪያዎቹ የነገር ሃይማኖት መጻሕፍት ናቸው። ስነ ፍጥረት ማለት መጻሕፍት ናቸው። አረጋዊ መንፈሳዊ ራሱ ስነ ፍጥረትን መምህር ብሎ ይገልጣቸዋል። ማሪስ አቅም በተመሳሳይ መምህር ነው የሚላቸው፣ መምህር ይላቸዋል። ስነ ፍጥረት የእግዚአብሔርን መኖር የእግዚአብሔርን ማንነት የሚገልጡ መምህራን ናቸው። ቅዱስ ዳዊት ሰማያት ይነግር አስባት እግዚአብሔር ይላል። ለምሳሌ ሰማያት የእግዚአብሔርን ክብር ይነግራሉ። ወግብረ እደዊሁ ያ የድአ ሰማያት፣ ሰማያት የእጁን ስራ ይመሰክራሉ ይላል። እና ሰማዩ ምድሩ ባይሩ ጠፈሩ እነዚህ ሁሉ ነገሮች የእሱን ሃለወት የእሱን ማንነት የሚገልጡ ናቸው። ታዲያ እነዚህን ስነ ፍጥረትን አይቶ እግዚአብሔርን ማወቅ ለሁሉም ነው፣ ለሁሉም ነው፣ ኩላዊ ነው። አሕዛቡም ሁሉም በዚህ መንገድ እግዚአብሔርን ማወቅ ይችላል። በአምልኮተ ጣዖት የነበሩ ሰዎች እነዚህን ተጠቅሞ አማኝ ሆነዋል። እንደ እና አብርሃም ከቀደሙት ሰዎች እና አብርሃም ከኋላ ሰዎች እንደነ ሙሴ ጸሊም እንደነ አባ ማቴዎስ ያሉ አባቶች በስነ ፍጥረት ተመራምረው እግዚአብሔርን አውቀው ቀና ብለው እስከ ጽርሃሪያም ዝቅ ብለው እስከ በርባሮስ ማየት የቻሉ ቅዱሳን ናቸው እና እንደዚህ ያለ እግዚአብሔር ሳያዳላ ለሁሉም ራሱን የገለጠበት መግለጥ ኩላዊ ይባላል። በቅዱሳት መጻሕፍት በኩልም ብኔት በተመሳሳይ ቅዱሳት መጻሕፍት የተጻፉት ለሁሉም ነው ለሁሉም ነው። እስላሙም ጴንጤውም ጆቫውም ሁሉም አንብቦ እግዚአብሔርን ወደ ማወቅ ይሄዳል። ያው በልባቸው ደንዳናነት ክህደታቸውን ይዘውት ይኖራሉ እንጂ ሁሉም በዚያ መንገድ ማወቅ ይችላል። ቅዱሳት በቅዱሳት መጻሕፍት ራሱን ገልጧል። በቅዱሳት መጻሕፍት በኩል አምላክነቱ ተገልጧል። እንዲያውም የተዋኔ ቅኔ አለ እኮ አይደል? ብዙ ጊዜ የሚባል የሚባል ተዋነይ ዘጎንጅ የጎጃሙ ተዋነይ፣ በጣና ይመስላል ደመና የተባለለት ታላቁ የቅኔ መሐንዲስ፣ ሙሴ ፈጠረ ፈጣሪሁ ወፈጣሪ ፈጠረ ኪያሁ የሚል ቅኔ ነበረው። ሙሴ ፈጣሪውን ፈጠረ፣ ፈጣሪ ደግሞ ሙሴን ፈጠረው የሚል ነው። ሙሴ እንዴት ፈጣሪውን ሊፈጥረው ይችላል? ሙሴ ፍጡር ነው። እንዴት ፈጣሪውን ሊፈጥረው ይችላል? በቀዳሚ ገብረ እግዚአብሔር ሰማይ ወምድረ። በመጀመሪያ እግዚአብሔር ሰማይና ምድር ፈጠረ ብሎ ሲል ሙሴ የት ነበረ? የት አይቶታል? አይ ዊትነስ ወይም ያይን ምስክር ነው እንደ ሙሴ እግዚአብሔር ሰማይና ምድር ሲፈጥር የት ነበረና ነው ምስክር የሚሆነው? እሱ ቅዱስ ባስሌዎስ ዘፍጥረትን በተረጎመበት ድርሳን ይሄን ጥያቄ ያነሳለታል። ለሙሴ እግዚአብሔር ሰማይና ምድር ፈጠረ ሲል አንተ የት ነበርክ ይሏል። ሲፈጥር የታየው ምስክር ነው ወይ? አንድን ነገር ለመመስከር ማየት ያስፈልጋል። እና ምን ይላል ይቀጥልና፣ ባስልዮስ ይህንን ቃል ሙሴ እንዳልተናገረው ነገር ግን በሙሴ ያደረ መንፈስ ቅዱስ ስለፈጠረው ዓለም እሱ ራሱ እንደተናገረ ይነግረናል። ሙሴ አይደለም፣ በሙሴ ያደረ ራሱ ፈጣሪ ነው። ሰማይና ምድርን ፈጠረው ብሎ የተናገረ ራሱ ነው፣ እግዚአብሔር ነው። እግዚአብሔር ለራሱ ምስክር ነው። አንሰ እያሀስስ ስማ ማህበረሰብ እኔ ከሰው ዘንድ ምስክርን አልሻም ይላል እኮ እግዚአብሔር። የሰው ምስክርነት አያሻኝም ይላል። ሰው ቢክደው እሱ ለራሱ ታማኝ ሆኖ ይኖራል። እኛ ፈጣሪነቱን ባናምን፣ እርሱ ግን ፈጣሪነቱ የታመነ ነው። እና ሙሴ እግዚአብሔር ሰማይና ምድር ፈጠረ ብሎ ያለ ያን ጊዜ ሙሴ ኖሮ ሳይሆን ያን ጊዜ ሰማይና ምድርን የፈጠረ መንፈስ ቅዱስ በሙሴ ላይ አድሮ ስለራሱ እየመሰከረ ነው። አዎ ለዚያ ነው እመኒ ስማ ኮንኩ ለርእሴየ ጽድቅ ውእቱ ስምየ ጌታ ኢየሱስ ክርስቶስ ስምየ እኔ ስለ ራሴ ብመሰክር ምስክርነቴ እውነት ነው ዮሐንስ ስምንት ላይ ምስክርነቴ እውነት ነው ይላል እግዚአብሔር ስለራሱ ቢመሰክር ምስክርነቱ እውነት ነው ጠማማ ሰዎች ያን ምስክርነት ላይቀበሉት ይችላሉ ምስክርነቱ ግን እውነት ነው እውነት ነው የሌሎች ምስክርነት አያሻውም እሱ እውነተኛ ለመባል ማለት ነው እና ስለዚህ በሙሴ አድሮ ያ አስቀድሞ የነበረ ሰማይና ምድርን የፈጠረ አምላክ በሙሴ ላይ አድሮ ሰማይና ምድርን ፈጠርኩ እያለ ነው። እንግዲህ አሁን እንግዲህ ሊቁ ተዋኔ ምንድን ነው እያለን ያለው? ሙሴ ፈጣሪውን ፈጠረ ማለት አስቀድሞ ጣዋት በሚያመልኩ ኃጢአት በሚሰሩ ሰዎች ልቡና ያልተሳለው እግዚአብሔር ወይም የማይታወቀው እግዚአብሔር ሙሴ እግዚአብሔር ሰማይና ምድር ፈጠረ ብሎ በማለቱ ምክንያት በልቡናቸው ላይ እግዚአብሔርን ሳለው። አያችሁ ፈጠረው። እግዚአብሔር በእነዚያ በማያውቁት ሰዎች በደና ቁርቱ ሰዎች ልብ ውስጥ እግዚአብሔርን ፈጠረላቸው። ሚንስ ሳለባቸው፣ ገለጠላቸው፣ አሳወቃቸው። ይሄ ነው አምላክ ብሎ እግዚአብሔር በቅዱሳት መጻሕፍት በኩል ሪቪል አደረገው፣ ገለጠው። ይኸውላችሁ ሙሴ ፈጣሪውን ፈጠረ ማለት ፈጣሪውን ሰራው አበጃጀው ማለት አይደለም ገለጠው ነው በመጀመሪያ እግዚአብሔር ሰማይና ምድር ሰራ ፈጠረ ብሎ ሙሴ እግዚአብሔርን ምን አለው ፈጠረው ገለጠው ፈጠረ ገለጠ ይሆናል እንግዲህ በቅኔ ቤት አንድ ግስ ብዙ ትርጉም አለው በጣም ብዙ ትርጉም አለው ፈጠረ ብሎ ወደደ ተብሎ ይተረጎማል ለምሳሌ ሙሴ ፈጠረ ፈጣሪው ሙሴ ፈጣሪውን ፈጠረ የሚለውን ፈጠረ አፍቀረ ብሎ ይተረጉማል ወደደ ተብሎ ሙሴ ፈጣሪውን ወደደ። ፈጣሪ ደግሞ ሙሴን ወደደው። ፈጠረ ወደደ፣ ፈጠረ ገለጠ፣ ፈጠረ ሰራ፣ ፈጠረ ፈጠረ እየተባለ ብዙ ትርጉም ነው ያለው። በቅኔ ትምህርት ቤት አንዷን ግስ በብዙ መንገድ ትተረጎማለች። አንዱ ግስ እንደየኮንቴክስቱ እንደየአገባቡ የተለያየ ትርጉም ሊሰጥ ይችላል። ወፈጣሪውኒ ፈጠረ ኪያኋለ ደግሞ ፈጣሪው ደግሞ ሙሴን ፈጠረው አለ። ፈጣሪው ደግሞ ሙሴን ገለጠው ማለት ነው። ክብሩን ፊቴን አታይም፣ ጀርባዬን ታያለህ ብሎ ጀርባ ከኋላ እንዲያ እንዲገኝ በኋለኛው ዘመን በደብረ ታቦር ብርሃነ መለኮቱን እንዲያይ በዚያ ሙሴ እንዲገለጥ አድርጎታል። አንድም በደብረ ሲና ሙሴ ወተሰባሃ ገጹ ለሙሴ ይላል። የሙሴ ገጹ አበራ። ተሰበሃ ተመሰገነ፣ ተሰባሃ ተገለጠ፣ ተሰባሃ አበራ እየተባለ ተሰባሃ ከበረ ተብሎ ይፈታ። ሰባሃ የሚለው ግስ አመሰገነ ብቻ አይደለም። ሰበሃ መሰገነ፣ ሰበሃ ገለጠ፣ ሰበሃ በራ ማዓት ትርጉም ነው ያለው። ዮም መስቀል ተሰብሃ ይላል ቅዱስ ያሬድ። ዛሬ መስቀል ከበረ፣ አንድም ዛሬ መስቀል ተገለጠም ይሆናል እና ምንድነው ሙሴ ፈጣሪውን ፈጠረው ሲልም ፈጣሪውን በቅዱሳት መጻሕፍት በኩል ገለጠው፣ ለማያውቁት ሰዎች እንዲታወቅ አደረገው እያለን ነው ሊቁ። ፈጣሪ ደግሞ ሙሴን ፈጠረው ማለት በጥንተ ተፈጥሮ ፈጣሪው ነው ፈጥሮታል ከአራቱ ባህሪያት ከአምስተኛ ባህሪ ነፍስ ፈጥሮታል። ያ ብቻ አይደለም፣ በእስራኤል ፊት ደግሞ ፊቱ እያበራ እንዲወርድ አድርጎታል። ተገልበብለነ ተገልበብለነ ብለውታል። ሙሴ እይትናገረነ እግዚአብሔር አላ ሙሴ እይትናገረነ ብለዋል። ሙሴ ሆይ ባክ ፊትህን ተሸፈንልን፣ ተሸፈንልን፣ ተሸፈንልን ብለውታል። ፊቱ እንደ ፀሐይ እያበራ ሲወርድ ማለት ነው እና ስለዚህ ኩላዊ የምንለው መገለጥ በስነፍጥረት በኩል በቅዱሳት መጻሕፍት በኩል በእነዚህ በኩል እግዚአብሔር ራሱን የገለጠበት መንገድ ኩላዊ ይሆነ ይባላል። ለሁሉም ነው። ሰው ሆኖ የተገለጠው መገለጥም ለሁሉም ነው ነው። በአጭር ቁመት በጠባብ ደረት ተወስኖ በዚህ ምድር ሲገላለጥ ሲመላለስ ያ መገለጡ ኩላዊ መገለጥ ነው። ኩላዊ መገለጥ ነው። እኛም ከዘመኑ ደርሰን ስላላየነው ነው እንጂ ብንኖር ኖሮ ኃጢአታችን እሱን ከማየት አያግደንም ነበር። ምክንያቱም ሀጣን መጸብሃን አይተውታል። ይሁዳን የመሰለ ሌባ አይቶታል እኮ። አላስ መሰራቂ ውእቱ ወይ አቅብ አስከሬነ ቀምጠራ ዘሙዳየ ምጽዋት ብሎታል፣ ዮሐንስ በወንጌሉ ሌባ ነው የሙዳየ ምጽዋት ገንዘብ ጠባቂ የነበረ ሌባ ነው ብሎታል። እሱ እንኳን አይቶታል። ሶስት ዓመት ከሶስት ወር ከእግሩ ስር ተቀምጧል። ኩላዊ ነው። ሕዝቡም አይዛቡም አይቶታል። ለዚያ ነው አባ ሕርያቆስ በቅዳሴው ንሕነሰ በላዕነ ወሰተይነ ምስሌሁ እኛ ግን ከእርሱም ጋር አብረን በላን ጠጣን ይላል አባ ሕርያቆስ። ኢየሱስ በነበረበት ዘመን ነበር እንዴ ብለው ቢሉ የሐዋርያትን መብል መጠጥ መብል መጠጥ አድርጎ የነሱን አይን አይን አድርጎ አየነው ነው። የነሱን መብል መብል መጠጥ አድርጎ በላነ ጠጣነ ይላል። አንድም ብኖር አይቀርብኝም ሲል ነው። ያኔ በዚያን ዘመን ብኖር ኖሮ እኔ ማየው ነበር እያለን ነው። ኩላዊ ነዋ መገለጡ። ለሆኑ ለሆኑ ሰዎች ብቻ አይደለም የተገለጠው ሰው ሆኑ። ስለዚህ ኩላዊ ወይም ዩኒቨርሳል የሚባለው መገለጥ ይሄኛው ነው። ሁለተኛው ልዩ የምንለው ግን ለወደዳቸውና ለጥቂት ሰዎች ብቻ የሚገለጠው መገለጥ ነው። ለምሳሌ በኦሪት ሙሴ በአምሳላ ሐመልማል ወነ በልባል በኮሬብ ላይ ተገልጦለታል። ለሙሴ በአምሳላ ሐመልማል ወነ በልባል ነበልባሉ ሐመልማሉን ሳያቃጥለው ሐመልማሉ ነበልባሉን ሳያጠፋው ተገልጦለታል ይህን ሙሴ ያየውን ምስጢር ሌሎቹ አላዩ። አሁን እዚህ ላይ የዚህን ቅዱስ ዮሐንስ ዘደማስቆ ይሄንን በሚገርም ሁኔታ አብራርቶታል በድርሳኑ ላይ። አዳምን እግዚአብሔር ሲረግመው ምድር ከአንተ የተነሳ የተረገመች ትሁን ብሎ ነው የረገመው። ምድር ከአንተ የተነሳ የተረገመች ትሆን ብሎታል። እና ምድር ሁሉ ከአዳም ኃጢአት የተነሳ ተረግማ ነበረ። ማለት ምድር የተባለች የአዳም ሰውነት ከምድር አፈር ስለተበጀ ምድር ይለዋል አዳምን። አዳም የሚለው ቃልም በሂብሪው ከምድር ስግው የሆነ ማለት ነው፣ እምድር ዘተሰገወ ማለት ነው ይለዋል። ኦሪቱ ትርጓሚ አዳም ማለት ከምድር ስጋ የሆነ ማለት ነው። ወደ ግዕዙ ሲመጣ ደግሞ አደም አማረ ብሎ አዳም ያማረ፣ የተዋበ ይለዋል። እና ይሄ ምድር ከአንተ የተነሳ የተረገመች ትሁን ብሎተ። ስለዚህ በአዳም ኃጢአት ምክንያት ምድር ሁሉ ተረግማ ነበር። ከሚሰዋው መስዋዕት መስዋዕተ ጣዖት የተነሳ ከሚሰራውም ኃጢአት የተነሳ ምድር ተረግማ ነበር። ሙሴን ግን አንድ ቃል ይለዋል። የሚገርመው ነገር ሙሴን ምን ይለዋል? ኦ ሙሴ ፍታህ። እዚህ ኦሪት ዘጸአት ምዕራፍ ሶስት ላይ ፍታህ ቶታና አሳኢኒከ እምገሪከ እስመዘተከይዳ ምድር ቅድስት ይእቲ ሙሴ ሙሴ የቆም ክባት ምድር የተቀደሰች ናትና ጫማህን አውልቅ ይለዋል። አዳምን ምድር ካንተ የተነሳ የተረገመች ትሆን ነው ያለው። ሙሴን ግን የቆም ክባት ምድር የተቀደሰች ናት ነው የሚለው ልብ አድርጉ። በአዳም ምክንያት ከረከሰው ምድር ላይ ሙሴ የቆመባት የተቀደሰች ምድር ያለች ማለት ነው። እና ዮሐንስ ዘደማስቆ ይህች ምድር እመቤታችን ናት ብሎ ተርጉሞታል። አዎ በአዳም ምክንያት ምድር ሁሉ ተረግማለች። አንዲት ምድር ግን ሐመልማልና ነበልባል የተዋሃደባት ምድር ግን ያቺ ግን አረከሰችም። ያቺ የሙሴን ጫማ ያስወለቀች ናት። ሙሴን ታጥቆ አደግድጎ እንዲቀርብ ያደረገችው ምድር ናት። ያቺ ምድር ደግሞ ነበልባልና ሐመልማል የተዋሃዱባት ናት። ያች ምድር ማን ናት? እመቤታችን ናታ። መርገመ አዳም መርገመ ሔዋን የሌለባት የአዳም መርገም ያልወደቀባት ንጽሕት ምድር ሐመልማል ከነበልባል የተዋሃደባት መለኮትና ትስቢት የተዋሃዱባት ያቺ ምድር ናት ያች ምድር ናት እና ወደዚያች ስትሄድ ጫማህን አውልቅ አለው። ያ ማለት ወደ እመቤታችን የሚቀርብ ሰው ጫማውን ማውለቅ አለበት ማለት ነው። እሷን አውቃለሁ እሷን እመረምራለሁ የሚል ሰው ስለ እመቤታችን አውቃለሁ የሚል ሰው ከልቡናው ላይ የትዕቢትን ጫማ ማውለቅ አለበት። አሁን ጫማህን አውልቅ የሚለው ራሱ ትዕቢትህን አውልቅ ተብሎ ይተረጎማል። ወደ አሁን ሐመልማልና ነበልባሉን ሊቃውንት ሲተረጉሙ ምስጢረ ስጋዌ ብለው ተርጉመውታል። እና ምስጢረ ሥጋዌ ወደሚነገርበት ቦታ ይሄዳለው ስትል ወደ ጉባኤ ቤት ስትገባ ጫማህን አውለቅ። አንደኛ በቁሙ ጫማ ተወልቆ ነው የሚገባው። ጫማ ተወልቆ ይገባል። ወደ ቤተክርስቲያን ሲገባ ወደ ጉባኤ ቤት፣ መጻሕፍት ወደሚተረጎሙበት ጉባኤ ቤት ሲገባ ጫማ መወለቅ አለበት። አንዳንድ ጉባኤ ቤቶች ወደ አዲስ አበባ አካባቢ ጫማ ለብሰው የሚገቡ አሉ። ነውር ነው፣ ጋጠ ወጥነት ነው። በእውነቱ ይሄ ሥርዓተ አበውን ማፋለስ ነው። አንድነቱ ሦስትነቱ ከሚነገርበት ሥጋዌ ከሚተረጎምበት ቦታ ላይ ጫማ ተለብሶ አይገባም። ትዕቢት ነው። በነገራችን ላይ አንዳንዶቿ ቤተክርስቲያን ውስጥም ለብሰውት የሚገቡ አሉ። አሃት አብያተ ክርስቲያናት ለብሰው ነው የሚገቡ እና እኛም ለብሰን እንግባ። ይሄ አሁን እድገት አይደለም። የአዋቂነት መለኪያም መገለጫም አይደለም። አንዳንድ ጊዜ ይሄ አሁን አሁን እየተፈጠረ ያለው እንትን ያሰጋኛል። በግሌ ይሄ ቤተ ክርስቲያኒቱን በቃ በሁሉም ዘርፍ ለማሻሻል የተነሳ ትውልድ እያየን ነው። አባቶች በቃ በጣም ኋላ የቀሩ ከአሃት አብያተ ክርስቲያናት አንጻር ስንታይ በቃ ዝ ብለን ኋላ ቀር ክርስቶስን የማናቅ እስኪያስመስሉ ድረስ ብቅ ብቅ የሚሉ ሰዎች አሉ። ይሄ ጠንቅ ነው፣ መቀሰፍን ያመጣል። እንዲህ አይነቱ ትውልድ ይቀስ፣ እድሜው ያጥራል። እድሜው አጭር ነው፣ ይቀጨዋል። ሁልጊዜ ጠንቀቅ ማለት እነሱ በደረሱበት መንፈሳዊ ክንፍ ያቆዩልንን ስርዓት፣ ምን ችግር አለ ሰው ሰው ከቤቱ ላይ የሆነ ቆዳ የሆነ ዳውጃ አንጥፎ አውልቃችሁ ግቡ፣ የሌለ እንደ ሰው በየሳሎኑ አንጥፎ እንኳንስ አነስ ነውና አንድነት ሶስትነት የሚነገርበት ቦታ ጫማ ቢወለቅ ሲሆን ሲሆን በእግር መጓዝም እኮ በተገባ ነበረ። ይትንሱ ወርቀ ወብሮ ረዘእን በለበትር ወይ አሳኢነ ለእግራችሁ ጫማ ለእጃችሁ በትር አትያዙ አይደለ ያላቸው እንዲህ ሐዋርያትን። ታዲያ ምንድን ነው አሁን? ይህ ትዕቢት ካልሆነ ምን ይባላል? የማይጎዱ ሀርምለስ የሆኑ ጉዳዮችን እንደ ዶክትሪን አድርጎ በቃ ይህ መሻሻል አለበት። ሌሎች ግብፅ ውስጥ ጫማ ለብሰው ነው የሚገቡ እና እኛም ጫማ ለብሰን እንቁረብ አይባልም። አሁን በቃ ያኛ አባቶች ደግሞ እያወለቁ አሳይቶናል። አውልቀ ግባ። ምን ችግር አለ ብታወልቅ? ምን ምኑ ይጎልብሃል? ተወልቆ ቢገባ ምራው ችግሩ? እንዲያውም የበለጠ ክብር ከመስጠት ነው። ይሄ እንኳ እንዲያውም የበለጠ ምን ያህል ክብር እንደምንሰጥ ለእግዜር ያለንም ፍቅርም የምንገልጥበት ነው። እና ጫማህን አውልቅ ለጫማ ብቻ አይደለም የሚተረጎመው። ትዕቢትህን አውልቅ ይሆናል። ትዕቢትህን አውልቅ አሳይነ፣ ትዕቢትህን ከልቡናህ እግር ላይ ከእግረ ልቡናህ ላይ አውልቅ ተብሎ ይተረጎማል። ሌላም ብዙ ትርጓሚ አለው። እንዲያውም ሙሴን ፋል የሚባል ጥንቆላ ተምሮ ነበር ይለዋል ትርጓሚው። በዚህ በግብፃውያኑ ዘንድ አንድም ከማቱ ከወቶር ተምሮት ነበር ይላል። እና ይሄንን ትዕቢት ማነው? ይሄንን ምስጢረ ስጋዊ እመረምራለሁ የሚል ሰው ጥንቆላን መተው አለበት። ጠንቋይ መሆን የለበትም። የቤተ ክርስቲያን አገልጋይ ጠንቋይ ከሆነ ከሃዲ ነው። ደሶኮልድ ደብተራ እያሉ የሚጠሯቸው ደብተራነት የከበረ በጣም ትልቅ እንትን ነው። በጥንቷ ቤተ ክርስቲያን ደባትር የሚባሉት ነገስታቱ ቤተ መንግስት ይሰሩና ቤተመንግስት ከሰሩ በኋላ አማኞች ስለነበሩ ከቤተመንግስቱ ጎን ላይ የሚቆርቡበት ድንኳን ታቦት ያስገባሉ። በዚያ ድንኳን የሚያገለግሉ ካህናት ካህናተ ደብተራ እየተባሉ ይጠራሉ። የድንኳን ካህናት ማለት ነው። በጊዜ ሂደት እነዚህ አገልጋዮች ደብተራ እየተባሉ መጠራት ጀመሩ። በድንኳኗ ስም ማለት ነው። ከዚያ የቤተ ክርስቲያን ሊቃውንት ስኮላሮች መጠሪያ ሆኖ ቀጠለና ዛሬም ደባትር ደብተራ እያልን እንጠራለን። አባቶቻችን ደብተራ ይባላሉ። የከበረ የሊቅነት የስኮላስቲክ መጠሪያ ስም ነው ደብተራነት። ከዚያ ውጭ ግን ቅጠል መማስ ስር መበጠስ የመሳሰለው ይሄ የጠንቋይ ስራ ነው፣ የተወገዘ ስራ ነው እና በአጠቃላይ ስፔሻል ሪቨሌሽን ወይም ልዩ መገለጥ ስንል ልክ ለሙሴ አሁን በአምሳለ አመልማል ወነበልባል እንደተገለጠለት ለዳንኤል በአምሳለ እብን ቅውም በቆመ ድንጋይ አምሳል የተገለጠለት ለኢሳይያስ ትንቢተ ኢሳይያስ ምዕራፍ ስድስት ቁጥር አንድ ላይ ኦዚያን በሞተበት ዓመት አንድም ኦዚያን በሞተ በዓመቱ እግዚአብሔርን ከፍ ባለ በረጅም ዙፋን አየሁት ይላል። ለኢሳያስ የተገለጠለት ይሄ እግዚአብሔር ለመረጣቸው ሰዎች ብቻ የሚገለጠው መገለጥ ልዩ እየተባለ ይጠራል ማለት እና መገለጥ ስንል በአጠቃላይ ይህን የሚመለከት ነው። እዚህ ላይ ግን ማጠቃለያ አንድ ነገር ብዬ ትምህርቴን ልጨርሰው። ሙሴ ደብተራ ኦሪትን ሰርቶ ሲጨርስ ኦሪት ዘሌዋውያን ምዕራፍ አስር ላይ የተጻፈ ታሪክ አለ። ታቦቱን የሚያጥንበት እሳት ከሰማይ ነው የወረደለት። ያ ከሰማይ የወረደለትን እሳት እንዳይጠፋ ማገዶ መጨመር ነበር የካህናቱ አገልግሎት በየሰሙናቸው ይመደቡና ማገዶ መጨመር ማገዶ መጨመር ማገዶ መጨመር ለምንድን ነው ያ ከሰማይ የወረደለት እሳት እንዳይጠፋ በዚያ እሳት ነው ታቦቷ የምትታጠን ደብተራ ኦሪት የምትታጠን በዚያ ነው ከእለታት አንድ ቀን የካህኑ የአሮን ልጆች ከውጭ ተቀምጠው ወሬ ሲያፋችሉ እሳቱ ጠፋና አመድ ሆነ በሰሙናቸው ተዘናግተው በዚህ ጊዜ አንዱ መጣና እሳቱ እኮ ጠፋ አሉ ታዲያ ምን ችግር አለ? ዙሮ ዙሮ ለማጠን ነው፣ ሂድና ከመንደር ጭረህና አሉ። ሂዶ ከመንደር ጭረው ይዘው ሊመጡ ሲሉ እነሱ እሳቱን ሳይጭሩት የእግዚአብሔር እሳት ከሰማይ ወረደ፣ እነሱን አመድ አረገቻቸው ይላል። ይሄ ከሰማይ ለሙሴ የወረደለት እሳት ምንድን ነው ካልነ የሃይማኖት ምሳሌ ነው። የእኛ ድርሻ ምንድን ነው? ይሄ ከእግዚአብሔር የተቀበልነው ሃይማኖት እንዳይጠፋ እንጨት መጨመር ነው፣ ማገዶ መጨመር መቆስቆስ ነው፣ ማስተማር፣ መስበክ፣ ማስፋፋት፣ መጻፍ ምን ማለት ነው። ከዛ ውጪ ሌላ እሱን አጥፍቶ ሌላ ከመንደር ሌላ እሳት ጭሬ እመጣለሁ የሚል የመንደር ኑፋቄ ይዞ የሚመጣ ሰው ካለ ይበላል፣ በእሳት ይቃጠላል። እና የፋሽን ትምህርት በጣም ሚዲያዎቻችንን እያጥለቀለቀ፣ የመምህራን መታጣትም መጥፎ ነው። ሁሉም መምህር ሲሆንም ደግሞ አደገኛ ነው። ሁለቱም ኤክስትሪሞች አደገኞች ናቸው። የመምህር አለመኖርም መጥፎ ነው። ሁሉም መምህር ከሆነም አደጋ ነው። አደጋ ነው። አደጋ ነው። እና እኔ ምንድን ነው አሁን ይሄ እግዚአብሔር በገለጠው ትምህርት ላይ እንግዳ ነገሮች በጣም ሚዲያውን ስላጥለቀለቁት የምትሰሙትን መርጣችሁ ስሙ ለማለት ነው። ቀሪውን ጊዜ ግን ለእናንተ ለጥያቄ ልተው፣ ስለነበረን ጊዜ እግዚአብሔር ስም የተመሰገነ ይሁን። ስብሐት ለእግዚአብሔር።